ቦል በመንፈስ ቅዱስ ስም። ግንቦት አስራ አንድ በዚህ ቀን የቅዱስ ዮስጦስ ሚስት ቅድስት ታውክልያ በሰማዕትነት ሞተች። በየካቲት አስር እንደተጻፈ የእስክንድሪያ ገዢ እርስ በርሳቸው ካለያያቸው በኋላ ቅድስት ታውክልያን ወደ አገረጻ ወሰዷት። በአገረ ጻም መኮንንም ፊት የመኮንን እስክንድሪያን መልእክት ባነበቡ ጊዜ መንግስታቸውን ትተው እንዴት ከመንግስታቸው ሞትም መረጡ? ብሎ አደነቀ። ከዚህ በኋላ መኮንኑ ሸነገራት፣ ብዙ ታላቅ ቃል ኪዳኖችን ገባላት። የከበረች ታውክልያም እኔ የክብር ባለቤት ስለሆነ ስለ ጌቴ ኢየሱስ ክርስቶስ ፍቅር መንግስቴን ተውኩ፣ ከልጅነት ባሌም ተለየው በልጆችም አልተጽናናሁም ለመሆኑ አንተ የምትሰጠኝ ስጦታ ምን ያህል ነው ብላ መለሰችለት። ይህንም ሳንቶ ታላቅ ግርፋት እንዲገርፏት አዘዘ። የስጋዋም ቁርበት እስከሚቆራረጥ ገርፏት። ከዚህ በኋላ ከእስር ቤት አስገቧት። የእግዚአብሔር መልአክም ተገለጠላትና ቁስሎቹን አዳናት። እስረኞችም አይተው አደነቁ። ብዙዎችም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። የምስክርነቷ ፍጻሜ ወደቀረበ ጊዜ የእግዚአብሔር መልአክ ለከበረች ታውክልያ ተገልጾላት አጽናናት። ከክብር ባለቤት ጌታችንም የተሰጧትን ቃል ኪዳኖች ነገራት። በዚያን ጊዜም ራሷን ይቆርጡ ዘንድ መኮንኑ አዘዘ። የሕይወት አክሊልም በመንግስተ ሰማያት ተቀበለች። ምዕመናን ሰዎች መጥተው ለወታደሮች ብር ሰጥተው የቅድስትን ሥጋ ወሰዶ በመልካም መግነዝም ገንዘው የስደቱ ወራት እስኪፈጸም በሳጥኑ ውስጥ አኑሯት። ለእግዚአብሔር ምስጋና ይሁን እኛም በጸሎታዊ ማረም በረከቷም ከእኛ ጋር ለዘለሙ ይኑር። አሜን በዚችም ዕለት የከበረ ኤጲስቆጶስ አባ በፍኑትዮስ አረፈ። ይህም ከታናሽነቱ በአባ መቃርስ ደብር በአስጤት ገዳም መነኮሰ። ታላቅ ተጋድሎም በመጋደል ብዙ ትሩፋትን ሰራ። አዘወትሮ ይጾም ነበረ። ቅጠላ ቅጠልን ይበላል እንጂ በእሳት የበሰለ አይበላም። በገዳም ውስጥም መጻሕፍትን የቤተክርስቲያን ስርዓትን ተምሮ ቅስና ተሾመ። በዚያም ሰላሳ አምስት ዓመት ኖረ። እነሆ ትርፋቱና ጽድቁም በሁሉ ዘንድ ታወቀ። የእስክንድሪያ ሊቃ ጳጳሳት አባ ፌላታዎስም ልኮ ወደ እርሶ አስመጥቶ ኤጲስቆጶስ አድርጎ ሾመው። ኤጲስቆጶስነትም ከተሾመ በኋላ ቅዳሜ በሚቀድስ ጊዜ ካልሆነ በቀር ከቶ ልብሱን አለወጠም። ቅዳሴውንም ሲፈጽም ከጠጉር የተሰራ ማቅ ይለብሳል። እንዲህም የሚጋደልና የሚጸመድ ሆኖ ኖረ። በዚሁ ሁሉ ዘመንም የመነኮሳት ጋራ ያገለግል ነበረ። በታመመ ጊዜም እግዚአብሔርን እንዲህ ሲል ጠየቀው፣ የክብር ባለቤት ጌቴ ኢየሱስ ክርስቶስ ሆይ ኤጲስቆጶስነትን ስለ ተሾምኩ ጸጋህን በሆኑ ከእኔ ታርቃልህን? ከእግዚአብሔር የታዘ መልአክም ወደ እርሱ መጥቶ አስተወል ወቅ አንተ በገራም ሳለህ በታመምክ ጊዜ የሚጎበኝህ የለም ወይም የሚያገለግል ለደዌህ መድኃኒትን የሚሰጥህ አታገኝም ነበረ። ስለዚህ እግዚአብሔር የሚረዳህና ደዌህም ከአንተ የሚያርቅልህ ሆነ። ዛሬ ግን እንሆ አንተ በዓለም ውስጥነ ነ በአንተ ዘንድ የሚጎበኝና የሚያገለግል አለ። ለደዌም መድኃኒትን የምትሾም ምግብ ታገኛለ አለው። ይህም አባት በኤጲስቆጶስነት ሹመት ሰላሳ ሁለት ዓመት ኖረ። የሚያርፍበትም በቀረበ ጊዜ ካህናቱንና ዲያቆናቱን መመራውን ጠራቸው። የአቤተ ክርስቲያናትንም ነዋየ ቅድሳቸውን፣ ገንዘባቸውን ሁሉ ሰጣቸው። እንዲህም አላቸው ወቁ እኔ ወደ እግዚአብሔር እሄዳለሁና እንደሚገባም በመካከላችሁ እንደኖርኩ እናንተን ታውቃላችሁ። የኤጲስቆጶስነት ሹመቴም እጅ መንሻ ከሚያመጡልኝ እንኳ አንድ የብር አላድ እንዳልሰወርኩ በፊቱ ልቆም ያለኝ የክብር ባለቤት ጌቴ ኢየሱስ ክርስቶስ በእኔ ላይ ምስክር ይሁን አላቸው። ይህንም ሰምተው አለቀሱ፣ ተሳለሙትም እንዲባረካቸውና በክብር ባለቤት ጌታችንም ዘንድ መራራቱን እንዳይረሳ ለመኖት እርሱም ባረካቸው። እግዚአብሔርም ያክብራችሁ፣ እስከ መጨረሻቱ ህቅታ ድረስም በቀነች ሃይማኖት ያጽናችሁ። ይህንም ብሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን በረከቱም ትድረሰን ለዛለሙ አሜን። በዚችም ቀን የባሬ መምህር አባ አሴር በሰማዕትነት አረፈ። ይኸውም በንጉስ ወናግ ሰገድ ዘመን ወደ ኢየሩሳሌም ወርዶ ሳለ መጀመሪያ አንገቱን በሴፍ ቆረጦ ኋላም የጌታችን እግር በቆመበት በኢየሩሳሌም መግቢያ በእሳት አቃጠሉት። በረከቱ ከእኛ ጋር ትኑር፣ ለዛለሙ አሜን። በዚች ዕለት የሱራፌል አምሳላቸው የሆነ ኢትዮጵያዊ ማኅሌታይ ያሬድ አረፈ። ይህም ቅዱስ ከአባ ጌድዮን ዘመዶች ወገን ነው። እርሱም በኢትዮጵያ ሀገር ከጣነጿ ቤተ ክርስቲያናት ለምትቀድም ከአክሱም ካህናት ውስጥ ነው። እርሷም አስቀድሞ የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት በውስጡ የተሰበከና አምላክን በወለደች በእመቤታችን በከበረች በድንግል ማርያም ስም የከበረች ናት። ይህም አባ ጌዲዮን ትምህርትን ሊያስተምሮ በጀመረ ጊዜ መቀበልንም ማጥናት እስከ ብዙ ዘመን ተሳነው። በአንዲት ዕለትም መምህሩ በእርሱ ላይ ተበሳጭቶ መቶ ታሳምመው ያሬድም ሸሽቶ ከዱር ውስጥ ገባ። ከሐዘኑም ብዛት የተነሳ ከዛፍ ስር ተጠለለ። ወደ ዛፉ ላይ ትል ሲወጣ አየ። ትሉም ከዛፉ እኩሌታ ደርሶ ይወርቅ ነበረ። እንዲሁም ብዙ ጊዜ ካደረገ በኋላ በጭንቅ ዛፍ ላይ ወጣ። ቅዱስ ያሬድም የትሉን ትጋት ባየ ጊዜ ወደ መንፈሳዊ መምህሩ ተመልሶ አባቴ ሆይ ይቅርታ አድርግልኝና እንደወደድክ አድርገኝ አለው። መምህሩም ተቀበለው። ከዚህ በኋላ በብዙ ለቅሶ ወደ እግዚአብሔር በለመነ ጊዜ ልቦናውን ብሩ ሆኖለት በአጭር ጊዜ የብሉይና የአዲስ መጽሐፍትን ተምሮ ፈጸመ። ዲቁናም ተሾመ። በዚያም ወራት እንደ ዛሬ በከፍተኛ ቃል የመዝሙር ማሕሌት የለም ነበረ በትሑት እንጂ። እግዚአብሔርም መታሰቢያ ሊያቆምለት በወደደ ጊዜ ከኤዶም ገነት ሶስት አዕዋፍን ላከለት። እነርሱም በሰው አንደበት ተናግረውት ወደ ኢየሩሳሌም ሰማያዊት ከእርሳቸው ጋራ አውጡት። በዚያም 24ቱ ካህናተ ሰማይ የሚያመሰግኑትን ማሕሌታቸውን ተማረ። ወደ አነዋወሩም ወደ ምድር በተመለሰ ጊዜ በአክሱም ዳር ወደ ከበረች ቤተ ክርስቲያን በሶስት ሰዓት ገባ። በታላቅም ቃል ሀሌሉያ ለአብ ሀሌሉያ ለወልድ ሀሌሉያ ለመንፈስ ቅዱስ፣ የጽዮንም ደገኛ ሰማይን ፈጠረ፣ ደግመኛም እንዴት እንደሚሰራት የድንኳንን አሰራር ለሙሴ አሳየው አስተማረው አለ። ይችንም ምስጋና አርያም ብሎ ጠራት። ቃሉንም ድምፁ በሰሙ ጊዜ ንጉስም ንግስትም ጳጳሱም ከካህናት ሁሉ ጋር የመንግስት ታላላቆችና ሕዝብ ሁሉ ወደ እርሱ ሮጡ፣ ሲሰሙትም ዋሉ። ከዚያም በኋላ ከዓመት እስከ ዓመት በየክፍለ ሰሙ፣ በክረምትና በበጋ፣ በመጸውና በጸደይ፣ በአጽዋማትና በበዓላት፣ በሰንበታትም እንዲሁ በመላእክት በዓል፣ በነቢያትና በሐዋርያት፣ በጻድቃንና በሰማዕታት፣ በደናግርም በዓል የሚሆን አድርጎ በሦስቱ ዜማ ሰራ። ይህም ግዕዝ፣ እዝል፣ አራራይ ነው። የሰው ንግግር፣ የአዕዋፍ፣ የእንስሳትና የአራዊት ጩኸት ከዚህ ከሶስቱ ዜማ አይወጣም። በአንዲት ዕለትም ቅዱስ ያሬድ ከንጉስ ገብረ መስቀል እግር በታች ቆሞ ሲዘምር፣ ንጉስም የያሬድን ድምፅ ያዳመጠ ልቡ ተመስጦ፣ የብረት ዘንጉን በያሬድ እግር ላይ ተከለው። ከእርሱም ደምና ውሃ ፈሰሰ። ያሬድም ማኅሌቱን እስከ ሚፈጽም አልተሰማውም። ንጉሱም አይቶ ደነገጠ፣ በትሩን ከእግሩ ላይ ነቀለ። ስለፈሰሰው የደሙ ዋጋ የፈለከውን ለምንም ብሎ ለያሬድ ተናገረው። ያሬድም ላትከለክለኝ ማለለኝ ያለው ንጉስም በማለለት ጊዜ ወደ ገዳም ሄጄ መነኮስ ዘንድ አሰናብተኝ አለው። ንጉስም ሰምቶ ከመኳንንቱ ጋራ እጅግ አዘነ፣ ተከዘም። እንዳይከለክለውም መሃላውን ፈራ፣ እያዘነም አሰናበተው። ከዚህ በኋላ ቅዱስ ያሬድ ወደ ቤተ ክርስቲያን ገብቶ በታቦተ ጽዮን ፊት ቆሞ ፈጽሞ የከበርሽ እና የተመሰገንሽ ከፍ ከፍ ያልሽ የብርሃን መውጫ፣ የሕይወት ማዕረግ ይሆንሽ የሚለውን ምስጋና እስከ መጨረሻው በተናገረ ጊዜ ክንድ ያህል ከምድር ከፍ አለ። ከዚህ በኋላ ወደ ሰሜን ሀገር ሄዶ በጸሎት ተወስኖ ስጋውን እጅግ እያደከመ ኖረ። ገሉም በዚያ ፈጸመ። እግዚአብሔር ስሙን ለሚጠራ መታሰቢያ ለሚያደርግ ቃል ኪዳን ሰጠው። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ነው። በአባታችን ያሌል ጸሎት ይማለን፣ በረከቱ ከእኛ ጋር ለዘረሙ ትኖር አሜን። በዚችም ቀን ቅድስት አናሲማ አረፈች። ይችም ቅድስት በደናግል ገዳም መንኩሳ ራሷን እብድ አስመስላ ኖረች። በሌሊትም በጾምና በጸሎት ስጋዋን በመቅጣት ራሷን ታሰቃያለች። ሰዎችም በሚያዩት ጊዜ ራሷን አእምሯን እንደሳተች ታስመስላለች። መበለቶችም ይሰድቧታል። እግዚአብሔርም ገድሏን ለአባ ዳንኤል ገለጠ። እርሱም ከደናግል ገዳም ሄዶ ትርፋቷና ገድሏን ሁሉ ለእመምኔቷ ነገራት። እርሷም ለእህቶች መነኮሳያት ነገረቻቸው። ከዚያችም እለት ወዲህ አከበሯት። እርሷም ስላዋረዷትና ስላጎሳቆሏት እህቶችን እያመሰገነች ደብዳቤ ጽፋ ትታ ከንቱ ውዳሴን በመጥላቷ ተሰውራ በሌሊት ወጥታ ወደ ዱር ሸሸች። በዚያም በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ በረከቷም ከእኛ ጋር ይኑር ለዛለሙ አሜን። በዚችም ቀን በዲቅሊጣኖስ መንግስት ዘመን ቅድስት ኤፎምያ በሰማዕትነት አረፈች። የዚችም የእናቷ ስም ቴዎድርሲያኒ ነው። እርሷም የክብር ባለቤት ክርስቶስን የምታምንና የምትፈራ ናት። ሰይጣንም ክርስቲያኖችን በማስገደድ ለጣዖት እንዲሰግዱ አንቲጳጦስን ባነሳሰው ጊዜ ይህች ቅድስት ኤፎምያን ከብዙ ክርስቲያኖች ጋር አስረው አመጧት። አንቲጳጦስም ለማለክት ሰዊ አላት። እኔ ከክብር ባለቤት ከጌቴ ኢየሱስ ክርስቶስ በቀር አልሰዋም። የአባቶችን ተስፋ ለማግኘት ልቤ ጸና ነው አለችው። ያን ጊዜ አንቲጳጦስ ተቆጥቶ አጥንቷ እንዲሰበር ሕዋሳቷ ሁሉ እንዲላይ ከሰረገላ መንኮራኩር ውስጥ ጨምሯ ዘንድ አዘዘ። እግዚአብሔርም አላከ አዳናት። ሁለተኛም ነበልባሉ 48 ክንድ ከፍ ከፍ እስከሚል እሳት አንድደው ከውስጡ የውራት ዘንድ አዘዘ። በእሳቱ መካከልም ቆማ ጸለየች። የጸለየችም በዳና ወጣች። ብዙዎችም በጌታ አምኖ በሰማዕትነት አረፉ። ከዚህ በኋላ እስከ ማግስት ከወኅኒ ቤት ጨመራትና፣ በማግስቱ ወደ ሸንጎ አወጧት። እርሱም ለአማልክት ሰዊ አላት። ቅድስት ኤፎምያም ሳቅ ብላ እኔ ስለማይናገሩ ድንጋዮች አልሰዋም አለችው። አንቲባጦስም ሰምቶ ስጋዋን ይገፉ ዘንድ መቃጥን አላቸው። አራት ድንጋዮችን እንዲያመጡ አዘዘ። ሁለተኛም አራዊት ካሉበት ኩሬ ውስጥ እንዲጨምሯት አዞ ከዚያ ወረወሯት። አራዊት ግን ተሸከመው አውጥተው ከውሃው ዳር አቆሟት። ደግሞ ስለታሞች ድንጋዮችን፣ ሰይፎችን መሬት ውስጥ እንዲተክሉ ተቆራጣት ድሞ ዘንድ በላያቸው እንዲያስሮጧት አዘዘ። ሮጣም ተሻገረች፣ ምንም አለካትም። ደግሞም በግለቱ ታር ዘንድ ደብድበው ከብረት ምጣድ ውስጥ እንዲጨምሯት ታዘ። ግን ምን ምን አልነካትም። ከዚህ በኋላም አራዊትን ሁሉ ድባትንም ሰበሰበ በላያም ወሰዷቸው። አንበሶችም እግሯን ሳሙ። አንዲት አውሬ ተሸብራ እግሯን ነከሰቻት። ከሰማይም እንዲህ የሚል ቃል መጣ፣ ትምሰገሽ አፎሚያ፣ ወጥተሽ ወደ ከበረ ቦታ ነይ። እንዲህም ገድሏን ምስክርነቷን ፈጸመች። እናትና አባቷም መጥተው ገንዘው በአዲስ መቃብር ውስጥ ቀበሯት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚች ቅድስት ጸሎት ይማረን። በረከቷ ከእኛ ጋር ትኑር ለዛረሙ አሜን። በዚችም ቀን የስድሮስ እናት ቅድስት ሶፍያና እኅቷ ኤፎምያ በሰማዕትነት አረፉ። ደግሞ የአባ በኪሞስና የአብላዲን መታሰቢያቸው ነው። በረከታቸው ከእኛ ጋር ለዛረሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ዐሥራ አንድ በዚች ቀን በኢየሩሳሌም ሀገር ወደሚኖር ነቢይ ዕንባቆም የመላእክት አለቃ ሚካኤልን እግዚአብሔር ላከው። እርሱም የማሳውን እህሎች ለሚያጭዱ ምሳ ሊወስድ ወዶ ተሸክሞ ሳለ ዛ አቅረብኩ ማይሌት ያዘኪሬ አይላፈ ምለተጸምዱ ከዘልፈለላ ነብቶ ከዘኔቴ መጻፈን ተረሰከ እግዚኦ